ልሞሸር ነው የዛውን ከልጅነት ፍቅሬ ጋር የእውነት በጣም ደስ ብሎናል። አብረን ለመኖር ስናስብ ቋሚ የሆነ ገቢ የግድ ያስፈልገን ነበር። የኔ ፍቅር በጣም ጎበዝ ነው። ጊዜውን ያማከለ ቢዝነስ ከአዲስ እይታዎች ጋር ጀመረ። የእውነት ዛሬ ልፋቱን ውጤት ሊያሳየኝ ነው የመጣው፣ ምክንያቱም ደስ ብሎታል። ሰርተን ገንዘብ የምናገኝበት ነገር ግራ ገብቶን ነበር። አዲስ እይታዎችን ሲያማከራቸው ፌስታል ስለተከላከለ የወረቀት ዘንቢል፣ የጨርቅ ዘንቢል ና የነኑቨን ዘንቢል እንዲያመጣቸው አጭር የቴዎሪ ና የተግባር ስልጠና ሰጡት። አዲስ እይታ እናመሰግናለን። አሁን ላይ በፈለገው መጠንና ቅርጽ እንዲሁም ከለር ፔፐር ባጎችን እያመረተ ጥሩ ገንዘብን ማግኘት ችሏል። እናንተን በከፍተኛ ና በመካከለኛ ካፒታል መጀመር ትችላላችሁ። ማሽኖችን ከህንድ፣ ከቱርክ፣ ከቻይና ያስመጡላችኋል። ከተለያዩ ተቋማት ጋርም የብድር አገልግሎት ያመቻቹላችኋል። ለበለጠ መረጃ ኬኬር ህንጻ ሁለተኛ ፎቅ ላይ ቢሮ ቁጥር ሁለት መቶ ሰባት ሄዳችሁ ተናግሯቸው ትችላላችሁ። ስልካቸውንም አስቀምጥላችኋለሁ። ደውሉላቸው ባይ